ግን ለእሷ ትልቅ ለአማራ ያደረገችው ችሮታ ነው። የምትችለውን አድርጋለች። እናም በሚገርም ሁኔታ ይህ ቆሻሻ ስርዓት ሰው በላ ሰው ነፍስ የሰው ነፍስ የሰው ስጋ የሚበላ ጥሬ ስጋ በላ ናቸው የምንቀልባቸው አሉ እነሱ ይበሉታል የአማራን ሕዝብ እያለ ሲል ሽመልስ አብዲሳ ታስታውሳላችሁ። እንለቃችኋለን ፈተን ቀልበን ቀልበን ያገኘነውን ስጋ ሰጠናቸው ጠግበዋል። እነሱ የሄዱ አማራን ይበሉታል ሲል ነበረ እንዳለውም ራቁቷን ቦትተው በፍኖት ሰላም ከተማ አቅራቢያ በምትገኘው ወይንም ከፍኖት ሰላም ዘጠኝ ኪሎ ሜትር በምትልቀው የማንኩሳ ከተማ ላይ ቃነ ስጋዋን ዘረረዋት ለሙሉ ቀን እንድትታይ በማድረግ ከፍተኛ አስጸያፊ በጣም አስጸያፊ ድርጊት ፈጽመዋል። እንግዲህ መሳ ይህ ድርጊት የተፈጸመው የፋኖ ኃይሎች አንደኛ የቆሰሉ የአገዛዙን ጦር ሕክምና እንዲያገኙ ለቀይ መስቀል ለዓለም አቀፍ ቀይ መስቀል አባላት ባስረከቡበት ሳምንት መሆኑ ደግሞ እጅግ በጣም የሚያስተዛዝብ ነገር ነው። እንደዚህ ምርኮኞችንም እንዲሁ የማረኳቸው ምርኮኞች ለህክምና እንዲያገኙ ከማድረግ በተጨማሪ ለዓለም አቀፍ ቀይ መስቀል ማህበር በማስረከብ ወደ ቤተሰቦቻቸው የሚሄዱ ምርኮኞችን ሊገሏቸው የመጡ ምርኮኞችን ወደ ቤተሰቦቻቸው ገንዘብ ሰጠው ልብስ ቀይረው መታወቂያ አውጥተው በሰላም ወደ ቤተሰቦቻቸው እንዲሄዱ እያደረጉ ባለበት ሰዓት እችን የአስራ ዘጠኝ አመቱ ወጣት ልጅ የቆሰለች ልጅ ሕክምና ማድረስ ሲገባቸው፣ ነገር ግን ቆዳዋን በመክፈፍ ጡቷን በመቁረጥ እርቃነ ስጋዋን አስፓልት ላይ አስቀምጦ ህዝብ መቀጣጫ እንዲሆን ለማድረግ ሙከራ ማድረጉ ይሄ ስርዓት ከፍተኛ ሽንፈት እንደደረሰበት የሚያሳይ ነገር ነው። ከዚህ በፊት እንግዲህ ለሕፃናት የማይራራ ስርዓት እንደሆነ በጣም በርካታ ሕፃናትን ከእናቶቻቸው ፊት አውጥቶ የገደለ ስርዓት እንደሆነ፣ ሽማግሌዎችን የሚያዋርድ ስርዓት እንደሆነ፣ እናቶችን ከባሎቻቸው ሴት እህቶቻችንን ከአባቶቻቸው ፊት የሚደፍር ነፍሰ ጡር እናቶችን በአደባባይ የሚረሽን የሃይማኖት አባቶችን የሚያዋርድና የሚገድል ሀገርን ለመምራት ቀርቶ አብሮ ለመኖር አሁን ዛሬ የተፈጸመው ድርጊት አብሮ ለመኖር እንኳን የሚቀፍ ስርዓት መሆኑን የአማራ ህዝብ መገንዘብ መቻል እንዳለበት ነው። ይህቺ ጀግና እንግዲህ በዓለም ትባላለች። የኮማንዶ አባል ናች። በለጋ እድሜዋ የህዝብ ስቃይ ገብቷት በዱር በገደሉ ስትንከራተት ታሪክ ሰርታ በታሪክ ለዝንተ ዓለም ስሟ የሚጠቀስ ቢሆንም የተደረገው ድርጊት የአማራን ህዝብ አንገት ለማስደፋትና ከትግሉ ይህን ያየ ይቀጣ ብሎ ወጣቱ እንዲመለስ ለማድረግ የሰሩት ሥራ በእውነት ከመንግስት አይደለም ከሰዋዊ ተግባር ውጭ የሆነ አረመንያዊ እና ጭራቃዊ ተግባር የፈጸሙባት መሆኑን ነው ማየት የቻልኩት። እንግዲህ የናዚ ጦር እንግሪ በእርግጥ በእስራ ባይላዋን ላይ ከዚህ የተለየ ድርጊት ፈጽሟል ማለት አይቻልም። ይህንን እያየ የአማራ ሕዝብ በከተማ ላይ ቁጭሎ ኳስ እያየ ሴቶቹ ወደ ጫካ ወጠው እየታገሉና እየቆሰሉ እየደሙ በጫካው በድሩ በተራራው በሸንተረሩ ድንጋይ ተንተረሰው እያደሩ ወንዶች ከሷ እድሜ በላይ የሆኑ ወንዶች ግን ድራፍት እየጠጠው በየከተማው ላይ የሚያንዛርጡትን በጣም አሳፋሪ ድርጊት እንደሆነ ይህ የህታችን ምሳሌ ከዛሬ ወደ ጫካ ካላወጣቸው መቼ ሊያወጣቸው እንደሚችል እኔ ግልጽ ሊሆንልኝ አልቻለም። የአማራ ወጣት ይህንን እያየ እንግዲህ በከተማ ተቀምጠ ላ ድርጊት የምትፈጽም ካለ ውር ነገ ጠዋት የራስ ግንቤት የሚያንኳኳ እጅግ በጣም የአውሬ ስብስብ በአማራ ክልል ተመትኗልና፣ ከዚህ ድርጊት መከላከል የሚቻለው ወገቡን ጠበቅ አድርጎ ከፋኑ ኃይሎች ጋር በጋራ አብሮ በመሰራት እንግዲህ፣ ከትላንት ወዲያ ወይም ሁለታ በነበረው ውጊያ በአማራ ውስጥ ላይ ማለት ነው፣ ምዕራብ ጎጃም ማንኩሳ ቦታ ላይ አንድ እህታችን በጣም የምትገርም ጀግኒት የአማራ ፋኒት ትክክለኛ የበላይ ልጅ በእውነት ለሌሎች ለሴቶችም ለሁሉ ማርያና ምሳሌ የምትሆን ነች። ውጊያ ጠላት መጥቶ በድሽቃና በከባድ መኪና ይቅርታ፣ በከባድ መኪና መጥቶ ድሽቀውን ምኑንም ጭኖ መጥቶ እዛ ላይ እየተዋጋ ባለበት ሰዓት ላይ በፍጹም ጥዬ ወደ ኋላማ አልመለስም። ልሞት አይደለም እንደ የወጣሁት ጀግንነቴን ማሳየት አለብኝ ለአማራ ትክክለኛ ፍቅሬን ማሳየት የምፈልገው በዚህ መልኩ ነው። ሴቶችም ጀግኖችና ከወንዶች በላይ መሆን እንደምንችል ማሳየት አለብን፣ የሴት ጀግናም እንዳለ በሚል ወጥራ ስትዋጋ በከባድ መሳሪያ ተኩሶ ከመታት በኋላ ቆስላ መሬት ላይ በወደቀችበት ሰዓት ላይ እንግዲህ ፋኖ ቁስለኞችን የሚገላውን ሁሉ እያነሳ እየጠገነ እያዳነ የሚያስቀምጥ ነው። ከነሮችን ምስክርነት የሰማነው ስለሆነ ይቺ አንድ ሴት ነች። የሚገርማችሁ እሷን ግን ይሄ ሲቀለብ የነበረ የተባለው ወታደር መሆኑ ማለት ነው። የና ብይና የነሽ መልስ ቅልብተኛ ይችን ቆስላ ካገኟት በኋላ የሚገርማችሁ በእጇ ላይ ሁሉ አማራ የሚል ጽፍ አስቀምጣ ነበረ። ልክ እንደ ታቱ አጽፋ ቁጭ አድርጋ ነበር። እሱን ስጋዋን እየነጠሉ እንደ ከብት ብልት ቁርጥርጥርጥ እያደረጉ እየላጡ ቆዳዋን ሲጥሉና ከግራና ከቀኝ ያሉ ሁለት ጦቶቿን ገንጥለው ጥለው ልክ እንደ ጀግና ሲፎክሩ። በነገራችን ላይ አዎ ለዚህ ለአንድ ሺህ አንዲት ጀግኒት ፋኒት እንዴት አድርጋ እንደምትባርበተበት እና በትልቅ እንደምንመሰል አራያና ምሳሌያችን ነች ይቺ ጀግና በዚህ ልክ እንደዚህ አድርገው ቆራርጠው ጥለዋት ሞታለች ነው የሚባለው አይደለም ተሰዋች ለማን ለአማራ እኔን አይተህ አንድም ሰው አርፈህ እንዳትቀመጥ ተነሳ፣ ተዋጋ፣ እኔ ሩጫዬን ጨረስኩኝ ብላለችና፣ ይችን ጀግና በእውነት እግዚአብሔር አምላክ በሰማይ በቀኙ ያስቀምጥልን። ጠላትን ግን አፈርከድሜ ያስግጥልን። ጀግኒትን ግን እናወድሳታለን፣ ፎቷን አስቀምጥላቸዋለሁ።